ሀረግ ጎዳና ወጥታለች። በጠናም ሳል ይዟታል። እያሳላት ነው። አብሯት እንደሷ ጎዳና የሚተዳደረውም እሱም በትርጉም ቢላት በቀኔ እሷ ግድ ሊገባት አልቻለም። በቃ እንዴ ፋራነሽ ፋራነህ እያለሱም በስከ መጨረሻ ትንሽ አሽሽ ልስጥሽ ና ሳቤ ሲላት አይ አልፈልግም ትለዋለች። እንግዳውስ በሀሰት ራስሽን ከንፈርሽን አታድርቂ የተረሳውን ራብሽን አትቀስቅሽ፣ ይላታል። ከዛ እሷም ምንድን ነው? አይ ታዩ አንቺ ፋራነሽ ገና ብዙ ይቀርሻል ብሎ ጥሏት ይሄዳል። አረግም ብቻዋን እየሳለች ኩርትም ትም ብላ እዛው ቁጭ እንዳለች እያሳለች ትጠብቃለች። ሊዲያ ዋሲውንን ቀጥረዋለች። ዋሲውን ደግሞ እየጠበቃት እሷ የማትፈልገው ቦታ ነው፣ እሷን የማይመጥን ቦታ። እኔ ለምን እንደዚህ አይነት ቦታ ጠበከኝ? ትለዋለች ምናልባት ያንችን ላይመጥን ይችላል፣ ግን ለምን ነበር የፈለግሽኝ? ይላታል ዋ ሲሆን እኔ ማፈለግኩ ስለምወድ ስለማፈቅር ነው የፈለግኩ የጠበቀኝ አልኩ የቀጠርኩ ትለዋለች። እሱም በመገረም ነው እንዴ ለዛ ነው የቀጠርሽኝ? እያላት ቡናቸውን አዘው እየጠጡ ያለ እጁን ትይዘዋለች ለምንድን ነው ምን ፈልገሽ ነው እንድገልሽ ነው የፈለግሽው ይላታል በፍጹም አንተ እኔን አትገለኝም ትለዋለች አንተ አትገለኝ እንደምገልሽና እንደማልገልሽ አሳይሻለሁ አንቺን ለመግደል ሽጉጥም ሆነ ጩቤ ማንሳት አይጠበቅልኝ አይጠበቅብኝም አይንሽን እያየው ከምድረ ገጽ አጠፋሻለሁ ይላታል ቆይ ግን በዚህ ምሽት የጠራሽኝ እንድገልሽ ነው እንዴ መቼም አትገለኝም ትለዋለች ማለት እኔ ላንተ የምታለብ ላም ነኝ ጅል ከሆንክ ላስረዳህ ትለዋለች ማለት የምትታለብ ላምን ማንም አይነካትም እስከትነጥብ ትታለብና በስከ መጨረሻ መታረዱ አይቀርም ይላታል ያ ቀድመቸም አይመጣም የሚመጣም ከሆነ እስከዛ እንጆ ብናደርግ ምን ይመስልሃል ትለዋለች። እሱም እጆን ምን ጭቅ አደረግና ለምን ነበር የፈለግሽኝ? ይላታል። አይህ እኔ ላንተ ከፏርለው ውለታ ልውልልህ ነበር ትለዋለች። እሺ የምን ውለታ ነው ባክሽ? ይላታል። ከሰጠኸኝ ከህትህብል ብር ማለትም ከሰጠኸኝ ብር ትለዋለች። ግደላት ማንን? ሀረግን ግደላት ትሏለች እና እጥፉን አድርጌ እሰጥሃለሁ እኔ ብሩን። ቆይ ግን ለምን እኔ እንድሰራው ፈለግሽ ይህንን? ምናልባት አንተ ኤክሴ ስለሆንክ ነዋ ትሏለች። ያ አንተ ችጋራም ስለሆንክ ቤተሰቦችንም ስለማት ስላላገኘ ገንዘብ እንድታገኝ ብዬ ነው ትለዋለች። እሱም የማሰቢያ ጊዜ ያስፈልገኛል። እርሳው በዚህን ጊዜ መቸም አናወራ። እሺ ያችን መንቀራ ሀረግን እንደ ጠፋሽ ታገኘች ሳትሳድ ማውራታችን አስጨርሰኝ። እስካሁን አልተገኘችም አውቃለሁ። እናም እንድታገኛት ትፈልጋለሁ እና እንድፈንድግ እንዳገኛት ነው ብር የምትከፍኝ? አ እንድትገላን ነው ትለዋለች። በዛን ሰዓት እሱም ድንግጥ ይላል። በመገረም ያያታል። ምን አይነት ጨካኝ አረመኔ ነሽ? እያለ እህቱ እንደሆነች እሱና እሱ ብቻ ነው የሚያውቀው። ከዚህም ሊዲያ ተነስታ ወደ ቤቷ ትሄዳለች። እቤት ስትሄድ ኤርሚያስ በብስጭት እሷን ላይ በርስ ከፍት፣ እዛው ፊት ለፊት ተገጣጠሙ። ሊዲያ እንደዚህ ማምሸት አምሽተሽ ከምትመጪ ኮ በዛው ብታድሪ ይሻልሻል ይላታል። ላይንህም ጠላሃኝ አይደለም ይጠላኛል ሀይምሮዬ ጠለጥ ጥላቻን ከፈራ ቆየ፣ ይላታል። ብታይ ሰዓቱ እንዴት እንደሚሮጥ በቃ ልንጨርስ አልቻልንም ትለዋለች። እሱም አንጻራዊ ነው፣ ከምትወዳቸው ሰዎች ጋር ስትሆኝ እንደዚህ ነው። ስለዚህ ያንተ የሰዓት እኔ ጋር አይሰራም። ማንንም አልወድም። በጣም ጥሩ ደስ ይላል። ጓደኞችሽ ከነሱ ጋር የምታሳልፊው ስሜከርስጥሽ ከዛት መገኘትሽ አስፈላጊ አይደለም ይላታል። ግን ከማይሆን ሰው ጋርና ከማይሆን ቦታ እያሳለፍሽ ነው፣ ሊዲያ እድሜሽ እያለቀ ነው ይላታል። ሞርትብኝ እርሚያስ እያንዳንዷ ርፍራፊ ሰዓት ሊያሳስብሽ ይገባል ይላታል። እኔ ምንም መጨነቅ አልፈልግም፣ እባክህን ተወኝ እኔ እንድትጨነቂ ሳይሆን እንድታስቢ ነው ምፈልገው። እናም እንሰሳ ነሽ እያልከኝ ነው?